ሰላም፣ ሰላም ውድ ተማሪዎቻችን እንዴት ናችሁ? ሳምንቱ እንዴት አለፈ? ዛሬ ደግሞ ይዤላችሁ የመጣሁት የ8ኛ ክፍል አማርኛ ሞዴል ፈተና የ2017 ዓ.ም ተምረት ክፍል አንድን ከዚህ በፊት ባለው ቪዲዮ ለቀቅ የላችሁ ነበር። ዛሬ ደግሞ ክፍል ሁለትን ይዤላችሁ መጥቻለሁ ማለት ነው። ከክፍል አንድ ብዙ የማታውቋቸውን ነገሮች እንዳገኛችሁበት ተስፋ አደርጋለሁ። እንደተለመደው ወደ ጥያቄዎቹ ከመሄዳችን በፊት ቪዲዮ ለእናንተ ጠቃሚ ስለሆነ እንዲሁም ዩቲዩብ ደግሞ ለሌሎች ሰዎች እንዲያዳርሰው ላይክ ማድረግ እንዳትረሱ ለሌሎች ሰዎች ሼር አድርጉ ለቻናሉ አዲስ የሆናችሁ ሰዎች ወይም እስከዛሬ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ እንደዚህ አይነት አዳዲስ ቪዲዮ ሲሰሩ እንዲደርሳችሁ ደግሞ የደውል ምልክቷን መጫና ይርሱ በቀጥታ ሆኖ ወደ ሰላሳ ሁለተኛው ጥያቄ የታመመችውን ልጅ በወሳንሳ ተሸክመው ሐኪም ቤት ወሰዷት። የተሰመረበት ቃል ፍቹን ከሚከተሉት አማራጮች ውስጥ የቱን ይላል? ሀ ቃሬዛ፣ ለ በሽኮኮ፣ ሐ መርሐ እጅ በእጅ መ በጋሪ ይላል። ወሳንሳ በገጠሩ የሀገራችን ክፍል እንግዲህ አንድ ሰው ሲታመም መኪና ወይም ተሽከርካሪ ስለማይገባ ሰው የሚሸከምበት አልጋ መሰል ነገር ነው። በሌላ ስሙ ቃሬዛም ተብሎ ይጠራል ማለት ነው። ብዙ ጊዜ ቃሬዛ ሲባል ሰው ሲሞት የሚወሰድበት ነው ግን ሲታመምም ይወሰድበታል ማለት ነው። እሽኮኮ ማለት ሰው በተከሻው አንድን ሰው ሲሸከም እሽኮኮ ይባላል። እጅ በእጅ ደግሞ በእጃቸው ከሁለት በላይ የሆኑ ሰዎች አንድ ነገር ሲሸከሙ እጅ በእጅ ያዙት ይባላል። በጋሪ ፈረስ የሚገፈው ተሽከርካሪ ነገር ነው። ስለዚህ እሱ አይደለም። መልሳችን ቃሬዛ ነው። ወሳንሳ ቃሬዛ ለሚለው ፍቺ ነው ማለት ነው። ሰላሳ ሁለተኛው ህሊና ጓደኛዋን ባየቻት ጊዜ ልቧ ወከክ አለ ይላል። የተሰመረባት ፈሊጣዊ አነጋገር ፍቺ ከሚከተሉት አማራጮች የቱን ይላል? ሀ ጸጥ አለ ለተደሰተ አመራ ተተረተረ መ አዘነ ይላል። ብዙ ጊዜ ፈሊጣዊ አነጋገሮችን ለመተርጎም ከአገባቡ ጋር ወይም አረፍተ ነገር ሙሉን ትርጉም መረዳት እንድንሰራ ያግዘናል ማለት ነው። ህሊና ጓደኛዋን ባየቻት ጊዜ ልቧ ወከክ አለ። ጓደኛ አንድ ሰው ሲያይ ምን ይል ይችላል? ሊደሰት ይችላል አይደል? ልቧ ጸጣ አይሆንም፣ ተደሰተ ነው። ተሰረተራ አይሆንም፣ አዘነም አይሆንም። ወከካለ ሲባል መደሰትን የሚገልጽ ነገር ነው። ስለዚህ ህሊና ጓደኛዋን ባየቻት ጊዜ ልቧ ተደሰተ ብለን በመተካት ትርጉሙን እየተካል ማወቅ እንችላለን። መልሳችን ላይ ነው። ሰላሳ አራተኛው እጅ አጠረው ለሚለው ፈሊጣዊ አነጋገር ፍቺ ከሚከተሉት አማራጮች ውስጥ የቱን ይላል? እጅ አጠረው አስጊዜ በብላችሁ ቃሉን ስታዩት ምን ሊገልጽ ይችላል? እስኪ ሀ እጁ ተቆረጠ አይሆንም። ፈሊጣ ያነጋገር በቀጥታ የሚተረጎም አይደለም፣ በተዘዋዋሪ መንገድ ነው። ቃላቱን አይተን ከዛ የሆነ ትርጉም የሚሰጥ መሆን አለበት እንጂ በቀጥታ አንተረጉመውም። እጅ አጠረው እጁ ተቆረጠ ከሆነ በቀጥታ የሚተረጎም ነው። ስለዚህ አይሆንም። ለቸገረው፣ አመርሃ እጁ ሰፊ ሆነ። ይህም ከእጁ እጅ አጠረው ስለተባለ ከእጅ ጋር የሚገናኝ ነገር አይደለም። ትርጉሙ የሚሆነው ሌላ ነገር ነው። እጁ ሰፊ ሆነም አይሆንም። ሀብታም ሆነ ወይም ቸገረው። ከሁለቱ ነው የሚሆነው። ግን እጁ ካጠረ አንድ ነገር ማድረግ የዳግተዋል አይደል? አንድ ሰው እጁ ካጠረ ወይም ከኖርማል እጁ ቁመት ያጠረ ከሆነ እጁ ርዝመት ምን ይሆናል? ነገሮችን ለማድረግ ይቸግረዋል። ስለዚህ ቸገረው ወይም ደሀ ሆነ ከሚለው ጋር ነው። ሀብታም ሆነ አይሆንም፣ ተቃራኒ እጅ አጠረው ለሚለው ፈሊጣዊ አነጋገር ተቃራኒ ፍቹ ቢባል ኑሮ ሀብታም ሆነ እንል ነበር ግን ፍቹ ብቻ ነው የተባለው። ስለዚህ ቸገረ ወይም ደህና ሆነ ነው የሚሆነው። ስለዚህ መጀመሪያ እጁ ሲያጥር አንድ ሰው ምን ሊሆን ይችላል እያለን የብሰለሰልን ብቻ። አንዳንዴ እንደዚያም ላይ መጣ ይችላል መሸምደድ ያለብን ወይም ማወቅ ያለብን ቃሎች ይኖራሉ። ግን ፈተና ላይ እንደዚህ ማታቁት ፈሊጥ ያነጋገር ከመጣ ከምርጫዎቹ ጋር እያመሳሰላችሁ ሊሆን የሚችለውን መገመት መልሱ እንድታገኙት ይረዳችኋል። መልሳችን ሰላሳ አምስተኛው ከሚከተሉት አማራጮች ውስጥ ለገቢር ግስ ምሳሌ ሊሆን የሚችል የትኛው ነው? ግሶች እንግዲህ ሁለት አይነት ግሶች አሉ። ምን የሚባል አንደኛው ገቢር ግስ የሚባል አለ። ሁለተኛው ደግሞ ተገብሮ ግስ የሚባል አለ። ገቢር ግስ የሚባለው ባለቤቱ ላይ የሚያተኩር ነው። ለምሳሌ አበበ መምህር ነው ይባል። አበበ መምህር ነው ይባል ያተኮረው ምኑ ላይ ነው? አበበ ላይ ነው። አበበ ነው ሪፋይን እያደረገልን ያለው። ተገብሮ ደግሞ ምኑ ላይ ነው ትኩረት የሚያደርገው? ድርጊት ተቀባዩ ላይ፣ ድርጊት ተቀባዩ ላይ ወይም ደሞ በአማርኛ ሌላ ስም ምን ይባላል? ተሳቢ፣ ተሳቢ ላይ ነው። ለምሳሌ አሁን ፈረሱ በአለሙ ታጠበ ቢባል፣ ፈረሱ በአለሙ ታጠበ ቢባል ምኑ ላይ ነው ትኩረት ያደርገው? አለሙ ላይ ሳይሆን ፈረሱ መታጠቡ ላይ ነው ትኩረት እየተደረገ ያለው። ስለዚህ ድርጊቱን የተቀበለው የታጠበው ማን ነው ፈረሱ ስለዚህ መታጠብ ማጠብ የሚለው ድርጊት የተፈጸመበት ፈረሱ ነው ፈረስ ተሳቢ ነው ወይም ደግሞ ድርጊት ተቀባይ ነው ስለዚህ ተገብሮ የሚባለው ድርጊት ተቀባይ ወይም ተሳቢ ላይ የሚያተኩር ነው ገቢር ደግሞ ባለቤቱ ላይ ያረፍተ ነገሩ ባለቤት ወይም ድርጊት ፈጻሚ ላይ ድርጊት ፈጻሚ ላይ ምን የሚል ነው የሚያተኩር ሲሆን ነው ማለት ነው ስለዚህ አሁን በዚህ መሰረት ምርጫውን እያየን ይሄ ገበሬ ነው ይህ ተገብሮ ነው እያለን እንት እንላለን ሀ ብርጭቆ በአቤኔዘር ተሰበረ ስለዚህ ማን ላይ ነው ያተኮሩ ብርጭቆ ላይ አይደል በአቤኔዘር ተሰበረ ምን ተሰበረ ብርጭቆ ስለዚህ መጀመሪያ የመጣው ድርጊት ተቀባዩ ነው ስለዚህ ተገብሮ ነው ማለት ድርጊት ተቀባዩ ለወረቀቱ በሀሊማ ተቀደደ ይሄም አንድ አይነት ነው የሆነ ነገር በእንደዚህ ተደረገ እንደዚህ በእንደዚህ ሆነ እያለን የምንገልጸው ከሆነ ተገብሮ ነው የሚሆነው ይህም ተገብሮ ነው ድርጊት ተቀባይ ላይ ያተኮረው። አመርዋ ናትናኤል ዛፍ ቆረጠ። ይህ በቀጥታ ማለት ላይ ያተኮረው ናትናኤል ዛፍ ቆረጠ፣ ወይም ድርጊት ፈጻሚ ላይ ያተኮረ ነው። ናትናኤል ዛፍ ቆረጠ የሚለው ስለ ናትናኤል ስላደረገው ነገር ነው እንጂ ስለተደረገው ነገር ብዙ የሚያጎላ አይደለም። ስለዚህ ይህ ገቢር ነው ማለት ነው። ይህ ገቢር ነው። ቡናው በጫልቱ ተቆላ አለን። ቡናው ላይ ነው ትኩረቱ፣ ወይም ተገብሮ ግስ ላይ ነው ነው ማለት ነው። ስለዚህ ይህ ተገብሮ ነው። ለዚህ መልሳችን ማን ይሆናል? ሐመር ውሃ ይሆናል ማለት ነው። ሰላሳስድስተኛው ከሚከተሉት አማራጮች ውስጥ የተገብሮ ግስት ምሳሌ ሊሆን የሚችል የትኛው ነው ይላል። ተገብሮ ድርጊት ተቀባይ ላይ የሚያተኩረው ማለት ነው። ሀ እንጀራው በሰብሪና ተጋገረ። ይሄ ተገብሮ ነው አይደለ? እንጀራው ላይ ነው ያተኩረው በሰብሪ ሀ ሀሚድ ዶክተር ሆነ ሀሚድ ነው ይሄ ሀሚድ ባለቤቱን ያረፍተ ነገሩ እሱ ጋር ነው ያተኮረው፣ ይሄ ገቢር ነው። ለእመቤት አጋዥ መጽሐፍ ገዛች ይሄኛውም ገቢር ነው። መ አዶኒስ ኳስ ይጫወታል ይህም ገቢር ነው። ስለዚህ ተገብሮ የሆነው እንጀራ በሰብሪና ተጋገረ ነው። ሰላሳ ሰባተኛው ከሚከተሉት አማራጮች ውስጥ አንቀጽ ባህሪ ያልሆነ የቱን ይላል። ሀ የቃላት ቅንጅት፣ ለ ውህደት፣ ሐ መርዋ ግጥምጥምነት፣ መ አንድነት ይላል። ያልሆነው ግጥምጥምነት ነው። ግጥምጥምነት ለግጥም ነው የሚሆነው። የቃላት ቅንጅት ውህደት አለው፣ አንድነትም ይኖረዋል። አንድ አንቀጽ ግን ግጥምጥምነት የሚለው ሞሮፍ ለግጥም ቢሆን የተሻለ ነው። ስለዚህ ያልሆነው ሀመሮሃ ነው ማለት ነው። 38 ከሚከተሉት አማራጮች ውስጥ የአሁን ጊዜ አመልካች የሆነው የቱ ነው ይላል። እንግዲህ ጊዜ በሶስት ይከፈላል። ጊዜ የአሁን ጊዜ አመልካች ያመልካች የሚባል አለ። ከዛ ምንድነው የወደፊት ወይም ደግሞ ትንቢት ማለት ነው ከዛ ደግሞ ሀላፊ አለ። ኦርደሩ ሊለያይ ይችላል። ሀላፊ መጀመሪያ ነው እና ያሁን ከሆነ አሁን አንድ ነገር አሁን እየተፈጸመ መሆኑን የሚናገር ነው። የወደፊት ወይም ትንቢት ከሆነ ወደፊት ይደረጋል ፊቸር ነው። እንደዚህ ይደረጋል፣ እንደዚህ ይሆናል ተብሎ እቅድን የሚገልጽ አይነት ከሆነ ሀላፊ፣ ትንቢት ወደፊት የሚደረግ ነው። ሀላፊ ደግሞ ከዚህ በፊት ተደርጎ ተደረገ፣ እንደዚህ ነበረ፣ ምናምን እያለ የምንገልጸው ከሆነ ከዚህ በፊት ተደርጎ ያለፈ ነገር ከሆነ ሀላፊ ጊዜን የሚያመለክት ይሆናል ማለት ነው። አሁን ጥያቄው ግን የአሁን ጊዜ አሁን እየተደረገ ያለን የሚያመለክተው የቱን ይላል። ሀ ሶሊያና የቤት ስሯን እየሰራች ነው። መቼ ቢባል አሁን እየሰራች ነው አይደለ? አሁን ነው የሚገልጸው። ስለዚህ ይሆናል። ለኑስራ የቤት ስሯን ሰራች። ሰራች መቼ ሰርታለች? ኦልሬዲ ስለዚህ አልፏል ማለት ነው ሐላፊ ነው ቤት ስሯን እየሰራች ነው ቢል ኑሮ አሁን ነበረ ወይም ደግሞ ትሰራለች ቢል ኑሮ ወደፊት ነው ግን ሰራች ካለ ሐላፊ ነው አልፏል ስለዚህ ይሄኛው ሐላፊ ነው ማለት ነው አመሩ አርሴማና ብሌን ያጠናሉ መቼ ወደፊት ያጠናሉ አይደለም? ገና አልተደረገም የተደረገም አይደለም ተደርጎም አላለቀም ስለዚህ ገና የሚደረግ ስለሆነ ይሄ ምንድነው ትንቢት ነው ማለት ነው መፈዲላ ለትምህርት ወደ ካናዳ ትሄዳለች። ይኛውም ገና ወደፊት ነው፣ ይኛውም ትንቢት ነው የሚሆነው። ስለዚህ መልሳችን ምን ይሆናል? ያሁን ጊዜ። ሶሊያኔ ቤስትራን እየሰራች ነው የሚለው ያሁን ጊዜን የሚያመለክት ነው ማለት ነው። 39 ነጩ ፈረስ ክፉኛ ተሰቃይቶ ሞተ። ቅጽል ሊሆን የሚችል የትኛው ነው? ቅጽል የምንለው ምንድን ነው? ቅጽል ማለት ባለቤቱን የሚገልጽልን ነው። ባለቤት ገላጭ ምን ይባላል? ቅጽል ወይም ደግሞ የስም ገላጭም ይባላል። ቅጽል እንለዋለን ማለት ነው። ድርጊቱን የሚፈጽመውን አካል የሚገልጽ ከሆነ ሌላ ደግሞ ምን እንለዋለ ምን እንለዋለ? ተውሳከግስ ተውሳከግስ የምንለው ደግሞ ግሱን የሚገልጽልን ነው። መጨረሻ ላይ አረፍተ ነገሩን እንደመደምበት ቃል ወይም አረፍተ ነገሩን ማሰሪያው ማሰሪያ አንቀጽ የምንለው ምንድነው? ግስ ነው። እሱን የሚገልጽልን ደግሞ ተውሳከግስ ይባላል ነው እዚህ ጋር ነጩ ፈረስ ክፉኛ ተሰቃይቶ ሞተ ፈረስ ባለቤቱ ነው አይደለ? ማለት የአረፍተ ነገሩ ባለቤት የሚያወራው አረፍተ ነገሩ በዋናነት ስለፈረሱ ፈረሱ ነው። ፈረሱን የገለጸ የትኛው ነው? ምን አይነቱ ፈረስ ቢባል ነጩ ፈረስ። ስለዚህ ፈረስ የሚለውን ቃል እየገለጸልን ነው ማለት ነው። የትኛው ፈረስ? ነጩ ፈረስ። ስለዚህ ቅጽላችን ነጩ የሚለው መነው ነው። ተውሳከ ግስታችን ደግሞ ክፉኛ ተሰቃይቶ ሞተ ይላል አይደለ? እንዴት ሞተ ቢባል ክፉኛ ተሰቃይቶ እንላለን። ስለዚህ ክፉኛ የሚለው ምንድነው? ተውሳከ ግስ ይባላል ማለት ነው። ጉብኛ የሚለው ተውሳከ ግስ ይባላል። ስለዚህ መልሳችን ነጩ የሚለው ቅጽል ነው ማኑ ማለት ነው። አርባኛ ከሚከተሉት ጥገኛ ምላዶች ስምን ወደ ቅጽል ሊቀይር የሚችለው የሚችል የትኛው ነው? ስምን ወደ ቅጽል ሃኦች ለእነ ምራውድ መአማ ይላል። ች የሚለው ለማብዛት ነው የሚያገለግለው አንድን ቃል ለማብዛት ነው እንጂ ወደ ቅጽል ለመቀየር አያገለግልም። ለደሞ ምን ይላል እነ ይላል እነ ለምሳሌ እነ ሰሎሞን መጡ ቢባል እነ የሚለው ሰሎሞን የሚለውን ወደ ምንድነው ወደ ቅጽል አልቀየረም አይደል ገላጭ እንዲሆን አላደረገውም እነ የሚለው ስለዚህ አይሆንም ዎችና ዎች የሚለው ነገሮችን ለማብዛት ነው እንጂ ገላጭ እንዲሆን አያደርጋቸውም። ለምሳሌ አንድ ስም ፈረስ የሚባል ስም አለ። ለምሳሌ ፈረስ መጣ ብልና ፈረሶች መጡ ቢባል ፈረሶች ኦች ስለተጨመረ ነገሩን እንትን አላደረገውም ገላጭ እንዲሆን አላደረገውም። ብዙ አደረገው እንጂ ስለዚህ እነዚህ አይሆንም። አማ ግን ወደ ቅጽል ይቀይራል። ለምሳሌ አሁን ፀሐይ የምትለውን ቃል ፀሐያማ ብንለው ፀሐይ። ቀን ነው ይባል? ቀን ነው አይባልም። አይደለ በአማርኛ ፀሐይ ቀን ነው ከተባለ ፀሐይ የተባለው ነገር ቀን ነው እያለን ነው ትርጉሙ። ግን ፀሐይ ቀኑን ፀሐይ ነው ለማለት ለመግለጽ ስንፈልግ ፀሐይ የምትለው ላይ አማ ብንጨምርበት ፀሐይ አማ ይሆናል፣ አይደል? ፀሐይ አማ ፀሐይ አማ ቀን ነው ይሆናል። ስለዚህ ፀሐያማ ቀን ነው ከተባለን ቀኑ በጣም ፀሐይ እንዳለበት የሚገልጽ ይሆናል ማለት ስለዚህ ፀሐይ የሚለውን ስም አማ የሚል ቅጥያ ስንጨምርበት በቀጥታ ወዴት ቀየረው ወደ ቅጽል ቅጽል ቀየረው ፀሐያማ ቀን ቀን ነው ብሎ ወደ ቅጽል ቀየረው ስለዚህ ምንድነው ነው አማ የምትለው ቅጽል ናት ስምን ወደ ቅጽል የምትቀይርልን ማለት ነው አማ የምትለው ጥገኛ ምላት አርባ አንድ አቶ ቤኩማ የቀለም ቀንድ መሆናቸውን ጓደኞቻቸው ተናገሩ ከሚለው አረፍተ ነገር ውስጥ ለተሰመረበት ፈሊጣዊ አባባል ትክክለኛ ትርጉም ሊሆን የሚችለው የቱ ነው ይላል። ሀ ተጫዋች፣ ለ ለፍቶ አዳሪ፣ ሀመር ሀ ምሁር፣ መተናጋሪ። የቀለም ቀንድ ብዙ ጊዜ ቀለም የሚባለው ለምሳሌ የቀለም አባት ይባል ይችላል። የቀለም አባት ከተባለ ምንድን ነው አስተማሪ፣ እውቀትን ያስተማሩኝ አባቴ እንደማለት ነው አይደለም። ስለዚህ የቀለም ቀንድ መሆናቸውን ጓደኞቻቸው ተናገሩ የሚለው መልሱ የሚሆነው ምሁር መሆናቸውን የተማሩ መሆናቸውን ተናገሩ ጓደኞቻቸው የሚለው ነው ማለት ነው። ስለዚህ የቀለም ቀንድ ማለት በጣም የተማሩ ናቸው የሚለውን ይገልጽልናል። መልሳችን ሐመር ሃ ነው ማለት ነው። አርብ ሁለተኛው ከሚከተሉት አማራጮች ውስጥ ያጭር ልብ ወለድ ባህሪ የሆነው የትኑ ይላል ሀ እምቅነት ለውስብስብነት ሐመር ሃ ቁጥብነት መሰፊ መቸት። እምቅነት የሚሆነው ለግጥም ነው። ግጥም እምቅ ነው፣ ነገሮችን እምቅ አርጎ ይዞ በስን በጥቂት ቃላት ብቻ ብዙ ነገር ማስተላለፍ ይችላል። ስለዚህ እምቅነት የሚለው ባህሪ ለግጥም ነው የሚሆነው። ውስብስብነትና ሰፊ መቼት ደግሞ ለረጅም ልብ ወለድ ነው የሚሆነው። ለረጅም ልብ ወለድ ምንድን ነው የሚሆነው ውስብስብ ነው። እንደገና ሰፊ መቼት መቼት ማለት መቼና የት ከሚለው የተገኘ ነው። ስለዚህ መቼ የት የሚለው ብዙ ቦታዎችን፣ ብዙ መዳረሻዎችን ያካትታል ማለት ነው። ረጅም ልቦለድ ሲሆን ብዙ ገጸ ባህሪ ይኖሩታል፣ ብዙ ቦታ የሚያዳርስ ድርሰት ይሆናል። ቁጥብነት ግን ለአጭር ልቦለድ ነው። ምክንያቱም በጣም ትንሽ ገጸ ባህሪ ነው የሚኖረው፣ መቼቱም በጣም ጠባብ ነው የሚሆነው። ወይ የሆነ ቤት ውስጥ ብቻ የሚያልቅ ሊሆን ይችላል ድርሰቱ ወይም ደግሞ የሆነች ትንሽ የመንደር ውስጥ ብቻ ያለ ታሪክ ሊሆን ይችላል እንጂ ብዙ ቦታ የሚያዳርስ አይሆንም ማለት ነው። ስለዚህ ቁጥብነት የሚለው ነው ማለት ነው፣ ያጭር ልብ ወለድ ባህሪ የሆነው። 43ኛው ከሚከተሉት አማራጮች ውስጥ የመደበኛ ጽሑፍ ባህሪ የሆነው የቱን ይላል። ለቃላት ምርጫ፣ ሀ ለቃላት ምርጫ አይጨነቅም፣ ለለቃላት ምርጫ ይጠነቀቃል፣ አመሩ ያልተለመዱ ቃላትን ይቀላቅላል፣ መ ለቋንቋ ውበት ይጨነቃል የረጅም የምንድ ነው መደበኛ እና ኢመደበኛ የሚባሉ ጽሁፎች አሉት። ኢመደበኛ አለ፣ መደበኛ አለ። ኢመደበኛ የሚባለው ለቃላት ምርጫ አይጨነቅም። ብዙ ጊዜ ለጓደኞቻችን ወይ ለምናቃቸው ሰዎች ለቅርብ ወዳጆቻችን የምንጽፈው ጽሁፍ ሊሆን ይችላል እና ለቃላት ምርጫ አይጨነቅም። ያልተለመዱ ቃላት ሊጠቀም ይችላል ማለት ነው። ለቋንቋ ውበት ምናምን አይጨነቅም። መደበኛ ደግሞ የሚባለው ቃላትን በጣም የሚመርጥ ነው እና ፎርማል በሆነ መንገድ የሚጻፍ ነው ማለት ነው። ስለዚህ የሆነው ለቃላት ምርጫ ይጠናቀቃል የሚለው ነው። አርባ አራተኛው ከሚከተሉት አማራጮች መካከል ዳኛ በመሰየም ሁለት ተቃራኒ ቡድኖች የሚያካሄዱት ስርዓት ያለው ሙግት ምን ይባላል ይላል። ዳኛ ኑሮ ሰዎች ያው ምንድን ነው ሁለት የተለያየ ሀሳብ ይዘው የሚሟገቱት ስርዓት ያለው ሙግት ክርክር ነው የሚባለው። ውይይት ሁለትና ከዛ በላይ የሆኑ ሰዎች አንድ ላይ ተቀምጠው ስርዓት ባለው ደንብ ባለው መልኩ መወያየት ነው። ጭውት ደግሞ ስለ ሁለትና ከዛ በላይ የሆኑ ሰዎች የሚያወሩት ነው። ግን ብዙም ስርዓቱን የጠበቀ ላይሆን ይችላል። በስነ ስርዓት ነው የሚያወሩት፣ ግን ከውይይት ይልቅ ውይይት ሞሮ ፎርማል ነው። ከጭውት አንጻር በጣም መደበኛ ነው ውይይት ማለት ነው። ንግግር በቃ ማንኛውም ሰው የሚያደርገው ንግግር ነው። ወይም ደግሞ አንድ ሰው መድረክ ላይ ወጥቶ ወይ ሰው ፊት ሆኖ ስለ አንድ ነገር የሚያደርገው ንግግር ንግግር ይባላል ማለት ነው። ስለዚህ የዚህ ጥያቄ መልስ ሀ ነው ማለት ነው። አርባ አምስት ከሚከተሉ ቃላት መካከል ኦች የሚል አብዥ ቅጥያ ተጨምሮበት ወደ ብዙ ቁጥር የሚቀየረው ቃል የቱን ይላል። ልጅ የሚለው ኦች ሲጨመርበት ልጆች ይሆናላ። ልጆች ስለዚህ ልጅ ኦች ብሎ ይሄ ይሆናል ማለት ነው። ተማሪ ኦች አይሆንም፣ ተማሪዎች ነው እንጂ ዎች ነው እንጂ ኦች አይሆንም። ዎች ነው የሚጨመርበት። ይሄኛውም በሬዎች ዎች ነው። መ ዶሮዎች ይሄኛውም ዎች ነው። ኦች አይሆንም። ስለዚህ መልሳችን ሀ ልጅ የሚለው ልጆች ይሆናል፣ ኦች ነው የሚጨመርበት። 46ኛው ከሚከተሉት ቃላት መካከል ድርብ ቃል የሆኑትን ይላል። ሀ ቅጠላ ቅጠል፣ ለ አይናፋር፣ ሐምራ ጥራጥሬ፣ መብልጣብልጥ ይላል። ድርብ ቃል የሚለው ከሁለት የተለያዩ ቃላት ነው የሚመሰረተው። ሁለት የተለያዩ ቃላት የሚመሰረት ነው። ለምሳሌ አሁን ቤትና መንግስት የተባሉ ለቃሎች ቢኖር ሁለቱን አንድ ላይ ስናጠገብራቸው እቺት የምትል ባለው ሳድስ ነበረች፣ ምን ይሆናል? የመጀመሪያው ወደ መጀመሪያው ፊደል ትቀየራለች ተሆነና ቤተ መንግስት ይሆናል ማለት ነው። የነበረችው የነበረቹ ተትሆንና አንድ ላይ ሲሆን ቤተመንግስት ድርብ ቃል ይሆናል። ሁለት የተለያዩ ቃላት ሀንግም ብናየው ይሄኛውም ቅጠል ነው፣ ይሄኛውም ቅጠል ነው። ሁለት አንድ አይነት ቃላት ድርብ ቃል አይፈጥርም። ስለዚህ ይሄ አይሆንም። አይን አፋር ይሄ ይሆናል። አይንና አፋር ማፈር ከሚለው የተገናኙ ናቸው። ስለዚህ አይን አፋር ሆኖ ድርብ ቃል ይሆናል። ጥራጥሬ ጥሬ የሚባለውን ጥራጥሬ ሲሆን አበዛ ነው። ቁጥሩ በዛ እንጂ ድርብ ቃል አይደለም። ብልጥ ብልጣ ብልጥ ብልጥ ብልጥ ከሚሉ ከሁለት ተመሳሳይ ቃሎች ነው የተገኘው። ይህም አይሆንም። ስለዚህ መልሳችን የሚሆነው ለነው ማለት ነው። አርባ ሰባተኛው አንድ ጽሁፍ አለማለቁን ወይም በጀመር የቀረሙ ለመግለጽ የምንጠቀመው ስርዓተ ነጥብ የቱን ይላል? ለን ነው ነጠብጣብ ነው የምንጠቀመው። ይሄ ጥያቄ ምልክት የምታውቁት ነው። ነጠላ ሰረዝ ነገሮችን ስንዘረዝር ለምሳሌ ብርቱካን፣ ሙዝ፣ ማንጎ ስንል የምንለያቸው በነጠላ ሰረዝ ነው። ይሄ ትምህርት አንክሮ ወይም ቃለ አጋኖ ይባላል። ይሄኛው ምልክት መደነቅን መገረምን መደንገጥን ለመግለጽ ወይ ጮሆ አንድ ሰው ጮሆ ሲያወራ ያለውን ነገር ለመግለጽ ጽሁፍ ላይ ይህንን ጥት ሥርዓተ ነጥብ እንጠቀማለን። ይሄ ነጠብጣብ ከመጀመሪያም ሊሆን ይችላል። መጀመሪያ ሶስት ነጠብጣብ አርጎ ከዛ ጽሁፉን ከቀጠለ ከሆነ ጽሁፍ ላይ ተቆርጦ መምጣቱን ይገልጽልናል። ነጠብጣብ ከፊት ከሆነ ግን ፍ ጽሁፍ ተጻፈና መጨረሻ ላይ ነጠብጣብ እንደዚህ ቢያደርግ። ጽሁፉ አላለቀም የሚለውን ደግሞ ይገልጽልናል ማለት ነው። ስለዚህ ጽሁፉ አለማለቁን በጅምር የቀረ መሆኑን የሚገልጽልን ሶስት ነጥብ በተከታታይ ያሉት ስራተ ነጥብ ነው። መልሳችን ለ ነው። 48ኛው ዛሬ ወደ ትምህርት ቤት ለመሄድ ከቤቴ ስወጣ ጥቁር እንግዳ መጣብኝና ቀረሁ። ለተሰመረበት ቃል ፍቺ ሊሆን የሚችለው የቱ ነው ይላል። ጥቁር እንግዳ የሚለው ምንድነው? ሀ የጎረቤት ልጅ፣ ለ መጥቶ የማያውቅ አመራ፣ ባልደረባ፣ መ የሃይማኖት መሪ። ጥቁር እንግዳ ማለት የተከበረ እንግዳ፣ ብዙ ጊዜ ቤታችን የማይመጣ በጣም የሆነ ኦኬዥን እየጠበቀ ወይም ደግሞ በጣም ለትንሽ ጊዜ የሚመጣ እንግዳ ማለት ነው እና ሳናስበው ከመጣብን ወይም ብዙ ጊዜ የማይመጣ ሰውን ጎረቤት ከሆነ ሁሌም ጎረቤታችን ብዙ ጊዜ ሊመጣ ይችላል። ስለዚህ ምን የሚያስደንቅ ነገር የለውም። ጎረቤት ባልደረባም የስራ አብሮን የሚሰራ ዕለት ዕለት ነው ስራን የምንሰራው ስራ አብሮ የሚሰራ ሰውም ይሄም ጥቁር እንግዳ ልንለው አንችልም። መጥቶ የማያውቅ ሰው ነው እንግዲህ ጥቁር እንግዳ የምንለው የሃይማኖት መሪም ሊሆን ይችላል። ግን የሃይማኖት መሪ ብቻ ብለን ስፔሲፊክሊ ለጥቁር እንግዳ ለሱ ብቻ ልንሰጠው አንችልም። ሞሮፍ መጥቶ የማያውቅ ለሚለው ነው የሚሆኑ የሃይማኖት መሪ ምናልባት አሁን የእንስሳ አባት ምናምን ከሆነ ሊል የፈለገው ሊመጣ ይችላል። ብዙ ጊዜ ቤታችን ምናምን የተከበረ ነው። ግን ጥቁር እንግዳ የሚባለው ብዙ ጊዜ መጥቶ የማያቅ እንግዳ ነው። መልሳችን ለ ነው። አርባዘጠነኛው አስቴር የጭቃ ውስጥ ሾህ የሆነች አስቸገረች። ለተሰመረበት ቃል እማሪያዊ ፍቺ የሆነ የቱ ነው? ሁለት አይነት ፍቺዎች አሉት አሉ፣ እማሪያዊና ፍካሪያዊ ማለት ነው። እማሪያዊ የምንለው የቃላት መዝገበ ቃላት ፍቺ ወይም ቀጥተኛ ፍቺ ምን ይባላል? እማሪያዊ ይባላል። ፍካሪያዊ ደግሞ ድብቅ ትርጉም ነው፣ ወይም ምስጢራዊ ትርጉሙ ፍካሪያዊ ይባላል። ስለዚህ አሁን ቀጥተኛ ትርጉሙን ነው እየተጠየቅነው እማሪያዊ ፍቺ የጭቃ ውስጥ እሾህ ፍሬው ሀ ፍሬው የማይታይ ይላል፣ ላይ የሚወጋ ተክል ሀምሮ የሚበላ ተክል መተንኮለኛ። ስለዚህ ቀጥተኛ የጭቃ ውስጥ እሾህ ሲባል ምንድነው? አምሯችን ውስጥ የሚመጣው ቀጥተኛ ትርጉሙ ምንድነው? የሚዋጋ ተክል ነው የሚሆነው ምክንያቱም ማሪያዊ ፍቺ ቀጥተኛ ትርጉሙ ነው። ቃሉን ስናየው ቀጥታ የምናውቀው ፍቺ ነው። ስለዚህ የሚዋጋ ተክል ነው እንጂ ምስጢራዊ ትርጉሙ አይደለም ማለት ነው። ስለዚህ ለነው ነው። ሃምሳኛው አቶ ኪዳኑ የተልባ ስፍር ናቸው። ለተሰመረበት ፍካሪያዊ ፍቺ ሊሆን የሚችለው ፍካሪያዊ ደግሞ ምንድነው? ድብቁ ሚስጢር በቀጥታ ቃሉን ስናየው የማናውቀው ግን በተዘዋወሪ በድብቅ የሚያስተላልፈው መልእክት ነው ፍካሪያዊ። የተልባ ስፍር የተልባ ወዳጅ አይደለም። በቃላቸው የማይጠኑ የቅባት እህል ነጋዴ አይደለም። ለቃላቸው ታማኝ አይደለም። ስለዚህ የተልባ ስፍር ማለት ተልባ በተፈጥሮ ምንድነው የመሙለጭለጭ ባህሪ ያለው አይደለ? ስንሰፍረው ቀጥ ብሎ ቆም፣ በቃ እየተንሸራተተ የሚያስቸግር ነው። ስለዚህ በዛ ምክንያት የተልባ ስፍር የሚለውን ለምን ትርጉም አደረጉት? በቃላቸው የማይጠኑ ለሚለው ስለዚህ መልሳችን ለነው። ከተራ ቁጥር 51 እስከ 54 ተመሳሳይ ፍቺ ነው የምንፈልገው። ላጤ ለሚለው ተመሳሳይ ሃሌባ፣ ለያላገባ አመሮሃ ልጅ መዘመዴ ይላል። ስለዚህ ለአጤ ለሚለው ተመሳሳይ ያላገባ ነው። ሀምሳ ሁለት ደባ ይላል። ደባ ለሚለው ሀ ጥሩ ለ መልካም ሐ ሐመር ተንኮል መ ሰናይ ጥሩ መልካም ሰናይ አንድ አይነት ናቸው። ተመሳሳዩ ደባ ለሚለው ተንኮል ነው። ተመሳሳይ ሆኖ አንዱ ከተለየ እንደዚህ አድርጋችሁ መልሱ ማወቅ ትችላላችሁ። ሀምሳ ሶስት ሀሴት ይላል ሀሴት ሀ ጭንቀት፣ ለሐዘን ሐ ሐመር መከራ፣ መደስታ እዚህም ጋር ጭንቀት፣ ሐዘን፣ መከራ አንድ አይነት ናቸው። የሚለየው ደስታ ነው። ሀሴት ማለት ደስታ ነው። ስለዚህ መ ነው። ሀምሳ አራት ተሸነፈ ይላል ሀ ተረታ ለተንገዳገደ አምራ ተጋለጠ መተከፋ ተሸነፈ ለሚለው ተረታ የሚል ትርጉም ይኖራል መረታትና መሸነፍ አንድ አይነት ነው ስለዚህ መልሳችን ሀ ነው ማለት ነው ከተራ ቁጥር ሀምሳ አምስት ከሀምሳ ስምንት ደግሞ ተቃራኒ ፍቻቸው ነው የምንፈልገው ብስራት ለሚለው ተቃራኒው ሀ የምስራች ለመርዶ አምራ ፈንጠዝያ መትካዝ ይላል ተመሳሳይ ቢሆን ኑሮ ምስራች ነው ብስራት ማብሰር ነው ግን ተቃራኒው ምንድነው አንድ ሰው ሞቶ መሞቱን ለቤተሰቦቹ ሲናገር ምን ይባላል መርዶ ነገሯቸው ይባላል አይደል ስለዚህ መርዶ ነው የብስራት ተቃራኒ መርዶ ነው ማለት ነው ሀምሳ ስድስተኛው ህቡ ነው ሀ ስውር ለግልጽ አምሮ ምስጢር መድብቅ ይላል ስውር ምስጢር ድብቅ የሚባሉት አንድ አይነት ናቸው የተለየው ግልጽ ነው ህቡ ማለት የተሰወረ ነገር ማለት ነው ተቃራኒው ግልጽ ነው ግልጽ ይሆናል ማለት ነው ሀምሳ ሰባተኛው መረን ይላል ሀ ስድ ለልቅ አመሩሃ ጨዋ መ አድካሚ መረን ማለት ስድ ባለጌ ልቅ ማለት ነው። ትርጉሙ ተቃራኒ ምን ይሆናል? የመረን ጨዋ ይሆናል፣ አመሩሃ ማለት ነው። 58ኛው ባዘነ ሀ ተረጋጋ ለኳተነ አም ተንከራተተ መደከመ እነዚህ ኳተነ፣ ተንከራተተ፣ ደከመ ስታዩቸው አንድ አይነት ትርጉም ነው ያላቸው። ተረጋጋ ነው የሚሆነው ማለት ባዘነ ማለት መንከራተት መኳተን ማለት ነው ተቃራኒው ሲሆን ተረጋጋ ይሆናል ማለት ነው። 59 እና ስልሳ ደግሞ ቅኔ ናቸው። የቅኔ ጥያቄ ነው። እርሱም በማየት ነው የምንመልሰው። መልሰው ይማርልኝ ብዬ በጌምድር ሰድጄ ቀለም ገባ አሉኝ፣ እሳት ሆነ ልጄ። የዚህ ቅኔ ወርቅ ከሚከተሉት አማራጮች ውስጥ የቱን ይላል? ሀ ጎበዝ ተማሪ ሆነ ለልጄ ተቃጠለ አመሮሃ ምረት ይደረግልኝ ማ በጌም ይማርልኝ ብዬ በጌም ሰድቼ ቀለም ገባው አሉኝ እሳት ሆነ ልጄ። ይሄ ራሱ ይማርልኝ ወይም ይማርልኝ ብለን በሁለት መንገድ ልናነበው እንችላለን። ቀለም ገባው አሉኝ እሳት ሆነ ልጄ እንግዲህ እያለ እሳት ሆነ ቀለም ገባው ሲል የሆነ ከመንደድ ጋር እሳት ከመሆን ነገር ጋር ይገናኛል። ቀጥታ ስታዩት ስለ እሳት ነው የሚያወራው፣ ግን በተዘዋዋሪ መንገድ ቀለም ከመንገድ ይገናኛል ብያችኋለሁ። ቅድም በሰራነው ጥያቄ ላይ ከትምህርት ጋር የእውቀት ሰው ከመሆን ጋር ይገናኛል ስለዚህ ጎበዝ ተማሪ ሆነልኝ እያለች ነው ማለት ቀለም ገባው አሉኝ እሳት ሆነ ልጅ ቀለም ገባው ትምህርት ገባው እሳት ሆነ በጣም ጎበዝ ሆነ እያለች ነው ስለዚህ ወርቁ ሃ ነው ማለት ጎበዝ ተማሪ ሆነ የሚለው ነው ማለት ነው ስልሳኛው ይሄው ደረትሽ ነው ይሄው ደረትሽ ነው ያጣላው ሰውን እስቲ ሸፈን አድርጊው ያጡት እንደሆነ ይላል ያጡት እንደሆነ እስቲ ሸፈን አድርጊው ያጡት እንደሆነ የዚህ ቅኔ ህብረ ቃል ከሚከተሉት አማራጭ ነው። ህብረ ቃል ማለት ሁለት ትርጉም የሚሰጠው ቃል ወይም ቅኔውን ሰምና ወርቅ የምናወጣለት አንድ የሆነች ቃል አለች፣ ምናወጣት ያቺ ቃልን ተጠቅመን ነው ሰሙ እንደዚህ ነው የሚያወራው ወርቁ እንደዚህ ነው የሚያወራው የምንለው። ስለዚህ ህብረ ቃሉ ሰምና ወርቁን የምንተረጉምበት ዋናው ቃሏ ቲፒካሏ ቃል ህብረ ቃል ትባላለች። ብዙ ጊዜ ከሁለተኛው ስንኝ ላይ ነው የምትገኘው። አሁን በዚህ ላይ ይው ደረትሽ ነው ያጣላው። ሰውን ስለምንድነው እያወራ ያለው ስለ ደረቱ አይደል? እስቲ ሸፈን አድርጊው። ያጡት እንደሆነ ያጡት ያኛው ጡት ከሆነ እስኪ ሸፈን አድርጊው ጡትሽ እንዳይሆን፣ ሰውን እያጣላ ያለው። ስለዚህ ጡትሽን ሸፍኘው እያላት ነው። ይሄ ምንድነው ስለ ደረቷ ስለ መሸፈን ስለሆነ እያወራ ያለው ያጡት ነው ህብረ ቃሉ? ያጡት ካለ ያኛው ጡት እያላት ነው። ያኛው ጡት ጡትሽ እንዳይሆን። ጡት ጡት ታውቃላችሁ እሱ እንዳይሆን ነው እያላት። ይሄ ሰም ነው። ወርቁ ደግሞ ምን ይሆናል? ያጡት እንደሆነ እንደሆነ ያጡት ያጡት እንደሆነ ወይም ያላገኙት እንደሆነ እያላት ነው። ያጡት እንደሆነ እያላት ነው ማለት ነው። ሁለት ትርጉም የሚሰጣት ያጡት የምትለውናት ሲጠብቅና ሲላላ ነው ትርጉም የሚቀየረው። ስለዚህ ህብረ ቃሉ ያጡት የሚለው ነው ማለት ነው። መልሳችን ይሄ ነው ማለት ነው። ክፍል ሁለት የአማርኛ ትምህርት የ2017 ዓ.ም ምረት ፈተና የስምንተኛ ክፍል ይሄንን ይመስል ነበረ። በሌላ ቪዲዮ ደግሞ ተመልሼ የምመጣ ይሆናል በቅርቡ አዲስ ቪዲዮ ለእናንተ አስተማሪ የሚሆን ቪዲዮ ይዤላችሁ የምመጣ ይሆናል እንግዲህ ከዚህ በፊት ሐሙስና ቅዳሜ ሐሙስ እና ቅዳሜ ባለመመቸት ምክንያት ቪዲዮችን አለቀቁም ነበረ ከዚህ በኋላ ግን በተለመደው ሰዓት አንድ ሰዓት ላይ ማለትም ማክሰኞ ሐሙስና ቅዳሜ የምለቅ ይሆናል ማለት ነው ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ያላችሁን ሀሳብ፣ አስተያየት ኮሜንት ሴክሽን ላይ መጻፍ ትችላላችሁ። እንዲሁም ደግሞ ቴሌግራም ግሩፕ ላይ ሀሳባችሁ መስጠት ትችላላችሁ። የተለቀቁ ቪዲዮዎችና አንድ አንዳንድ ጠቃሚ ትምህርታዊ ጥያቄዎች፣ መረጃዎች የሚለቀቅበት ቻናልም ስላለ እሱም ጆይን ማድረግ እንዳትረሱ። እንዲሁም ደግሞ ያላችሁን ጥያቄ ደግሞ ሌላም ሰፖርት አካውንት ኤልዳ ቲቶር የሚል ሰፖርት አካውንት በግል በግሩፕ መጠየቅ ማትፈልጉ በግል መጠየቅ የምትፈልጉ ከሆነ የሶስቱንም ሊንክ ዲስክሪፕሽን ላይ ከታች አስቀምጬላችኋለሁ እሱን ማየት በመጠቀም እኛ እኛ ጋር እነሱን ሊንኮች በመጠቀም እኛ ጋር መድረስ ትችላላችሁ በሚቀጥለው አስተማሪ ለእናንተ የሚጠቅም ቪዲዮ እስከምንገናኝ ድረስ ደህና ሁኑ ቻው